ሸንኮራ ከተመጠጠ ዋዲያ ምንድን ነው የሚደረገው? ይተፋል። የአንቺስ ጉልበት ከተመጠጠ በኋላ እንደማይተፋ በምን አወቅሽ? ለምሳ ግብዣ ሳይሆን ለስራ ቅጥር የመጣው እየመሰለኝ። አንቺ ልጅ ዝም በይ። ወር ባልሞላ ጊዜ ውስጥ ግን ምድራዊ ቤቷን ለአንቺ ትታ ወደ ዘላለም ቤቷ ትሄዳለች። እኔ ልጅ አታይ ያለክ መፍራት የለብኝም። የኔ እናት የኔ ምስኪን፣ ክፋትም የማያውቁ ቅን ሐቀኛ ከልባቸው እናት ናቸው። ዘመናዊነት ውርደት ከመጣ እንቀበለዋለን ማለት ነው። ወራዳ ብለሽ እየሰድምሽ ነው። የድግ ስል ምግብ ለመብላት ብዬ ምሳይን ሳልበላት ቼ የመጣሁት። አፌን ብዘጋ ይሻለኛል። ካልሆነ ባዶ ወደ መዋሌ ነው። ውጭ እዛ ሀገር ያሉ አሰሪዎች ይበድላሉ ሲባል ሰምቻለሁ። ቢያሰቃዩሽስ? መሰቃይቱ እዚሁ በሀገሬ ልጅ መሽቀረለ እማዬ እስካሁን አለበሱ? ለብሻለው። ይሄን ልብስ ለብሰው ነው የሚሄዱት? አዎ። ምን ነው? የት እንደሚሄዱ ግን ያውቃሉ? እማዬ የወዲት ቤተሰብ ምሳ ጠርተውኝ። እርስዎ ግን የምሳ ግብዣ ሳይሆን ቤተክርስቲያን የሚሄዱ ነው የሚመስሉት። ምን ነው? አለባበሴ ላይ ችግር አይተሻል? እኔ አላየሁ። የወዲት እናት ግን ያያሉ። ምን ያያለው? ሴትዮዋን አያውቋትም እንደማሉ እንኳንም ተንሰተዋት ይቅርና እንዲሁም አቃቂ ራውጪ ናቸው። ነጠላ ለብሰው ቢኬድ ምን ችግር አለው? የሀገራችን ባህል ነው። ሁሉም ሰው ቤተክርስቲያን ሲሄድ ለብሰው የሚሄደው ልብስ ነው። ፈጣሪ ምንም ለብሰው ቢሄዱ ቆንጆ ልብስ አለበት አልፈልጎትም፣ አይደለም። ሰው ግን እርሶን ለመቀበል የመጀመሪያ መስፈርት አለባበሱ ነው። እኔን መክረሽን። አንቺም ይህንን ልብስ ለብሰሽ ነው እንደምትሄጂው የት? የምሳ ግብዣው ላይ በደም የተዛመደ ሰው የሚሰበሰብበት ቦታ እኔ ምን አደርጋለሁ? በደም የተዛመዱ ሰዎች። አዎማ፣ ይሄ ብዙ ጊዜ ሲቆይ እረሱት። ሰራተኛ እኮ ነው። ለኔ ልጄ ነሽ። የወለድኳቸው ልጆች ያልሰጡኝን ክብር ወግ ማድረግ አሳይተሽኛል። ቤቱን ማውረስ ይችላል ማለት ነው ቤቱን የምን ቤት ይህም ቤት አልበለውና እርሶ ቢያርፉ ተከራክረው መውረስ የሚችሉት ወንድዬና ውጭ ያለችው ልጆች ናቸው እኔ ልጆ ከሆንኩ ከእነሱ ጋር ተከራክር ሊኖረ ይችላሉ ማለት ነው አ ልጆ አይደለው? ልጆ በሆን ኖረ ያወርሱኝ ነበር አታስቢ ለአንቺ መማወርሶች ነገር አለ ምን ምንነቱ ሌላ ቀን ይቆይሽ አሁን ወደ ተጠራንበት ግብዣ እንሂድ። አባዬ ወጡን ለመስራት ዘይቱ አይበቃም። እንዴ ያንን ወጥ የልጅን ባል ቤተሰብ ለምሳ ጠርቻለሁ ብሎኛል አልነበረ? ተዘጋጅ ማለት ወጥ ስሪ ማለት ነው። ይቅርታ አባዬ፣ በምን ነበር መዘጋጀት የነበረብኝ? ለመላክ ነው ለመላክ። የት ምግብ ቤት እንደመጡ ከሻይ ቤት ሄደሽ ምግብ ታመጭላቸዋለሽ። የልጁን ባል ምሳ ጠርተው ቋንጣ ፍርፍርና ስጋ ፍርፍር ከሆቴል ገዝተው ሊያበሏቸው ነው። ስጋ ፍርፍር ለልጄ ባልና ለእናቱ ላበላ እና ምንድን ነው የሚያበሏቸው? በየአይነት በየአይነት። ልክ ነሽ። በየአይነቱ አይሆንም። በቃ ተጋቢ ነው ይበላሉ። ከሆቴል ከምንገዛ ለምን እንደ ባህላችን እዚሁ ቤት አንሰራም? ባህላችን አትበይ፣ ዘመናዊ የሚባል ነገር አለ። ዘመኑም መከተል ነው ያለብን። ዘመናዊነት ውርደት ከመጣ እንቀበለዋለን ማለት ነው። ወራዳ ብለሽ እየሰደምሽኝ ነው። እረ አይደለም አባዬ። የልጆን ባል ከሆቴል ምግብ አምጥተው አበሉ ቢባል ሰው ምን ይላል ብዬ ለእርሶ ክብር ተጨንቄ ነው። እኔ ቀብራሪት ጾሙን በሚያድር አፍ በሚወራ ወሬ ክብር የሚነካ ይመስልሻል ጾሙን የሚያድር አፍ አሁን ችጋራም ብቻ ነው ሳይበላ ሳያድር ስለ ሰው የሚያወራ ወይ ስለ ችጋራም ሳወራ ችጋራም ብቻ ነው ንግማራ

ለምሳ ግብዣ ሳይሆን ለስራ ቅጥር የመጣው እየመሰለኝ። አንቺ ልጅ ዝም በይ። ምን አጠፋው ማየ? ሰው ለምሳ ግብዣ ጠርተው እንግዳውን ትተው መጥፋት ምን ይሉታል? ዝም በይ እንዳይሰሙሽ። ቢሰሙ ምን ያመጣሉ? ለነገሩ ያመጣሉ። የድግስ ምግብ ለመብላት ብዬ ምሳይን ሳልበላት ች የመጣሁት። አፌን ብዘጋ ይሻለኛል። ካልሆነ ባዶ ወደ መዋሌ ነው። ዝመማቴ ከሆነ ጾመሸነ ነው ቆየው እንዴ? ተጫወቱ። አልቆዩም፣ እየተጫወትን ነበር። ቆየው እንዴ ጠፉ እንጂ እኛማ ፖሊስ ጋር ያፈልጉኝ ማስታወቂያ እኮ ልማመለክት ነበር። ሰራተኛሽ ረጅም ላስመ ያላት ልጄነች በሚለው ውሸት ትስማማ ያለሽ? ውሸት ስላልሆነ እስማማበታለሁ። ልጃቸው ነኝ ብለሽ ካሰብሽ በጣም ተሳስተሻል። ከእሷ ጋር የምትኖሪው እስከ ጠቀምሻት ጊዜ ብቻ ነው። እማዬ እንደ ልጃቸው የወዱኝ። አንድ ጥያቄ ልጠይቅሽ። ሸንኮራ ከተመጠጠ ወደ ምንድን ነው የሚደረገው? ይተፋል። የአንተስ ጉልበት ከተመጠጠ በኋላ እንደማይተፋ በምን አወቅሽ? እማዬ፣ የሚቀርታ። ህይወዲት፣ እናት ነገሩን ትተን ወደመጣንበት ጉዳይ ብንገባ አይሻልም? ምግብ ማዕድ ተጠርቶ ሌላ ትርፍ ቃላት መነጋገሩ አስፈላጊ አልመሰለ። እንደዚህ ልጅ ነኝ ብላ የምትመጻደቀው ቦታዋን ላሳያት ብዬ እኮ ነው። ቦታ ይናውቃል አታውቂም? ብታውቂ ኖሮማ ሶፋ ላይ አትቀመጭም ነበር። የሰራተኛ ቦታ እኮ ኩሽና ነው። አባዬ ያደረጉት ነገር ግን ትክክል ነው። እንዲህ ብሎ መናገር ትንሽ ከባድ አይሆንም? አዎ ቦታ የጠፋበትን ሰው ማሳየት ይኖርብናል ብላ ታምኑ። እንዴት ነው ግን እዚህ ቤት የምትሰሪው? ክፉ ካፋቸው የሚወጣው ሁላ ክፋት፣ ተንኮል፣ ሴራ። ዛሬ መታሽ ለበለቡሽ እኔ ያለዋ ቀን በቀን የምንለበለቡ እኔ ግርም ያለኝ እናትና ልጅ እንዴት አንድ አይነት ባህሪ ሊኖራቸው እንደቻለ አንዳቸው እንኳን ጥሩ አይሆኑም። ክፋት በዘር የሚተላለፍ በሽታ ነው እንዴ? ይሆናላ ስለ እሳቸው እያወራን እንደሆነ ካወቁ ምግብ አይሰጡንም ዝም እንበል ምግብ እየጠበቅሽ ነበር አዎ ምን ነው ባጠብቅ ይሻላል ምንም አልተሰራ አልተሰራም ምሳ ብላችሁ አይደለ እንደ ጠራችሁ ነበር ግን ምንም ምግብ አልተሰራም ሆቴል ነበር የታዘዘው እነሱም ደግሞ እስካሁን አላመጡትም ይህን ያህል አረመኔማ አይሆኑም እንደዚያ አያደርጉም ሆኗል እኔ ራሴ ነኝ ያዘዝኩት ወይኔ አለም ተበላሽ። ባዶ ወድሽ መተሽ ባዶ ወድሽ ልትመለሽ ነው። አንቺ እንኳን ቤትሽ ሄደሽ ትበያለሽ። እኔ ያለዋ ባዶ ወዴንም ማርዶ ለምን ግን እዚህ እየተቃጠልሽ ከምሳሌ ሌላ ስራ ትፈልጊ። ለማንም የማትናገሪ ከሆነ አንድ ነገር ልንገርሽ። ለማንም አልናገርም። ሁሉንም ነገራት ሚስጥረኛ አልኩሽ ነኝ። ቤት ብቻት ነው የመጣሁት። ምንድን ነው የተፈጠረው ነገር? እዚህ ቤት የምሰራው የውጭ ፕሮሰስ እስኪሳካልኝ ድረስ ነው። የውጭ ፕሮሰስ? ወደ ሳውዲ ለመሄድ ፕሮሰስ ጀምሬያለሁ። አረብ ሀገር ልትሄጂ ነው? አዎ፣ ለትንሽ ጊዜ ሂጅ ሰርቼ ሀገሬ ላይ የሆነ ነገር ከፍታለሁ ብዬ ነው የማሰበው። ለምን ትሄጃለሽ? ሀገርሽ ላይ አሰሪኝ። የሰው ሀገር ስደት እኮ መጥፎ ነው። ማን ደስ ብሎ ትሰራል? ተገዶ እንጂ። አስቢው እዚህ ቤት ያለ እረፍት ሰርቼኝ ተጠግርረኝ እንኳን የሚከፈለኝ አራት ሺህ ብር ነው። እዚያ ብሄድ ግን የሚከፈለኝ ከዚህ በጣም ብዙ እጥፍ ነው። እዛ ሀገሬ ያሉ አሰሪዎች ይበድላሉ ሲባል ሰምቻለሁ። ቢያሰቃዩሽስ መሰቃየቱ እዚሁ በሀገሬ ልጅ መሽቀዳለን እዚሁ እጅ በአረብኛ መሰደብ ይሻለኛል። ያላ ያላ አስትለኝ ያሉ ያሉ እ ይመልስላታሉ ወደዚህ ቤ ስትመጪ እግረ መንገድሽን ቤተክርስቲያኑ ደርሰሽ ይሆን የመጣሽው? አይ አይደለም። ምን ነው? አይ ነጠላ ለብሰሽ መጣሽ ብዬ እኮ ነው። ሰው ቤት ግብዣ ስትጠሪ በነጠላ ነው እንደሚመጣ ምን ነው? ክብር ቢኖርሽ እማዬ ስነ ስርዓት ያዥ እንጂ ምን ሆነሽ ነው? የባሌናት እኮ አንድ ልብስ ስላላት ነው ነጠላ የምትለብሰው አውቃ መሰለሽ? እንዴ አይዞሽ አይዞሽሽ የባሌናት ነጠላው አታውልቅ አንዳንዴ ግን እጣቢ ብሽ እላይ ላይ ከለሩን ቀየርኩ ስትገዥ ነጭ ነበራ የፈጣሪ ያለ ስትጠየቂ እኮ ሁለት ነጠላ ነው ያለኝ ነው የምትይው። ከመታጠቡ በፊትና ከታጠበው በኋላ ማለት ነው። ነብስሽ የማርማይ አንጓጥ ሻት ኮ ሰውን ባፈሪ ፈጣሪን አፈሪ አንድ ነጠላ ምንድን ነው? ምንድነው እንደዚህ የሚያፍነከንካችሁ? እኛንም አካፍሉ። ና ታዲያ፣ ሳያጥብ ሁሌ አንድ ልብስ ብቻ የሚለብስን ሰው ምን ትለዋለ? ይኸው ልብሱን ካላጠፈማ ያው ቆሻሻ ነው የሚባለው። ምን ነው እውነቱም፣ ቆሻሻ። እውነቴን እኮ ነው። ምን ነው ያው፣ ማለት ሰው ሁሌ አንድ ልብስ የሚለብስ ማያጥበ ከሆነ ቆሻሻ ነው የሚባለው። ሌላም የሚባላል ታዲያ የኔ ንጉስ፣ በሳገደልከኝ እኮ ከዚህ በላይ ካሳከኝ ያረገዝኩልህ ሊስ ታስወርድብኛለን። አንቺ ግን ምን መሆን ነው የምትፈልጊው? ሰራተኛ፣ ሁሌ ሰራተኛ ሆነሽ መኖር ነው የምትፈልጊው? ሌላ ነገር መሆን አትፈልጊም? አንድ ጥያቄ ልጠይቅሽ። እዚህ ምድር ላይ ሰራተኛ ያልሆነ ሰው አይተሽ ታውቂያለሽ? አልገባኝም። ላትረዳሽሽ እኛ ደመወዝ የሚከፈለን ምን ሰርተን ነው? የቤት ስራ ሰርተን ባንክ የሚሰራ አካውንታንት፣ ሆስፒታል የሚሰራ ዶክተር፣ ሀገር የሚመራ ጠቅላይ ሚኒስቴር፣ ሁሉም ደሞዛቸው ይለያያል እንጂ ሰራተኛ አገልጋይ ናቸው። እኔም ሰራተኛ ነው መሆን የምንፈልገው። ገባኝ ገባኝ። ጥያቄ መሆን የነበረበት ወደፊት ምን አይነት ሰራተኛ መሆን ትፈልጊያለሽ ነበር። ድጋሚ ልጠይቅሽ፣ ምን አይነት ሰራተኛ መሆን ትፈልጊያለሽ? አማካሪ መሆን ነው የምፈልገው። አማካሪ? አዎ፣ ቢሮ ከፍታለሁ ወይ ደግሞ ቤት ለቤት እየዞርኩ የሰዎችን ችግር እቀርፋለሁ። ስንት ሰው አለ መሰለሽ አማካሪ የሚሰማው ሰው ብቻ የሚፈልግ። እንዳየሁሽ ከሆነ ደግሞ አንቺ ሰው መስማት ከችግርም ማውጣት ትችላለሽ። እውነት ይመስልሻል? ጎበዝ ነሽ። ሰው መረዳት ሰው መስማት ትችላለሽ። ልብሽ ጥሩ ነው። አማካሪ ለመሆን የሚያስፈልጉ ስጦታዎችን እግዚአብሔር ሰጥቶሻል። አመሰግናለሁ። ነገር ግን አንድ ችግር አለ። ምን አማካሪ መሆን የምትፈልጊ ከሆነ ትምህርት መማር አለብሽ። ስንተኛ ክፍል ነሽ? ከሰባተኛ ክፍል ነው ያቋረጥኩት። ያቋረጥሽውን ትምህርት መቀጠል አለብሽ። ከዛ መኖር ያቋረጡ ሰዎችን በፈጣሪ እርዳታ ዳግመኛ እንዲኖሩ ታደርጊያለሽ። ወንዴ እንዴት እንደ እማምን ሆነሻል። ገና ከመምጣታችን አረ ምን ይታዘቡና? እንጃ ወደ ጥሩ ነገር እየነገረኝ አይደለም፣ ቅፍፍ ነው ያለኝ። ምነውማ አማን ነሽ? እንደ ጥሩ ስሜት ይሰማኝ አይደለም። ምንድን ነው የምትጨምሪበት መድኃኒት የሚያነቃቅ ልብን በሀሰት የሚሞላ ልብን በሀሰት የሚሞላ ከሆነ ለምን አንዱ ጋ ብቻ ታደርጊያለሽ? ሁሉም ጋር ታደርጊም። አይ ይህ መጠጣት ያለበት አንድ ሰው ብቻ ነው። ይውቀህ ፍኖ ያለኝ መጥፎ ነገር ሊፈጠር ነው መሰለኝ። እንዴማ እኔ ልጅሽ ያለው ትፈሪያለሽ? ምንም አትሆኝም፣ አይዞሽ። ልክ ብለሃል፣ ልጄ። አንተ እያለክ መፍራት የለብኝም እማዬ ምንም ነገር ቢፈጠር እኔ ከጎንሻለሁ። በፍጹም እንዳትፈሪ። እማዬ የባሌ እናት ዝገያዝ ነው። እን አትሞትም፣ ለጊዜው ወሰድ መለስ እያደረገ ያቆያታል። ካልከድርሻት ታዲያ ለምንደ መዳዊት የሚከችበት ወር ባልሞላ ጊዜ ውስጥ ግን ምድራዊ ቤቷን ትታ ወደ ዘላለም ቤቷ ትሄዳለች። አይ እማዬ ክፉ ነሽ። ምሳ ልጋብዝሽ ቤት ጠርተሽ መርዝ ልትሰጫት ነው? እንደሄደው እንድ እናቴ ምን ነሻል? ሰው አክብሮን ደግሶ ድግስ ጠርቶ እንሄድ ማለት ምነው? ሰላም የነበርኩት እንደገና ሊደፈርስ ነው። ምን ነሻል? ኧረ ነውር ነው። እሺ ልጄ አንተ እንዳልከው አንሄድም። ይህን መድኃኒት በቀን አንድ ሻይ ማንኪያ ብቻ በምትጠጣው ነገር ውስጥ እየጨመሽ ስጫት። ከትንሽ ጊዜ በኋላ ስጋት መሆኗ ያበቃል። ከቤት ትንቀልልኛለች ማለት ነው? ምን ከቤት ብቻ ከአለም ትመቀላለች እማየ ለምን አንድ ማንኪያ ብቻ ለምን ሁለት ሰጥተናት ቶሎ እናሰናብታት እማየ አሁን አንቺ እኔ ልዝበሽ ምን አጠፋው እማየ? እንዴት ነው በአንዴ ልትገያት የምታስቢው ነገ ብትሞት ምን የሚባል ይመስልሻል እኛን የሚያስጠረጥር ይመስልሻል ልክ ነሽ እማየ ቀስ በቀስ ሰውነቷ እንዲዳከም አድርገን እናሰነብታታለን እች ነች ብልህ አስተዋይ የወደፊትን የምታይ ጀግና ነች እማዬ። ምን ይመጣልሽ ታዲያ? ውሃ ነው የምፈልገው፣ በጣም ጠምቶኛል። የሚጠጣ ነው የመጣሽው? በቃ ይኸው አንቺን ጠጫት። ውሃ ነው የምፈልገው። ውሃን የሚያስንቅ መጠጥ ነው ማየ። ጥሞትን ይቆርጡለታል። አዎ ማዴ፣ ውሃ ጣማይስ ያ ነበር። ጥምሽን ይቆርጥልሻል። ምን የዛሬ ምጃ? ይህንን ከጠጡ ከዛሬ ጀምሮ አይጥመትም። የህይወት ውሃ ነው ማለት ነው። ክፉ ሰው ግን እዚህ ዓለም ላይ ስንት ዓመት የሚኖር ይመስልሻል? ዘላለም ዘላለም የማይሞቱ ነው የሚመስላቸው። ለዛ እኮ ነው ሰይጣን የሚቀነበትን ክፋት እየሰሩ የሚኖሩት። ፈጣሪ ግን እንዳሰሪ አይነት ክፉ ሰዎችን ለምን ፈጠረ? እኔ እንጃ፣ ሲፈጥራቸው አብሬ አልነበርኩም፣ በምን አውቃለው? የሁል ጊዜ ጥያቄ ይሄ ነው። ክፉ ሰዎች ገና ከመፈጠራቸው ጀምሮ ክፋታቸው ተነቅሎ ሊወጣ ይገባል ቢሆን ጥሩ ነበረ። እኛም ዛሬ ምን ተፈጠረ፣ ነገ ምን ይፈጠራል ብለን ከመሳቀቅ እንድን ነበር ያንቻ ሰሪ ጸባያቸው እንዴት ነው የትኛው ሚስት ነች ባል ነው ወይስ ማየ ሁሉ ሚስትየዋ የእናቷ ልጅ ነች ሲፈጠሩ በተለያየ ዘመን ነገር ግን አንድ አይነት ልብ አንድ አይነት አይምሮ ይዘው የተፈጠሩ ናቸው ክፉ ክፍት ያሉ ናቸው ባልየውስ የእሱ ነገር ግራ ግብት ነው የሚለኝ ዛሬ ሌላ ሰው ነገ ሌላ ሰው ብቻ ህይወት የገባው አይመስለኛል ህይወት የገባው? አዎ ለምሳሌ የሚስቱን ክፋት ባይኑ በብረቱ እንዲያ ያደረግኩት እሱ ግን ትንሽ ቀን ተናደደ፣ ጮኸ፣ ደነፋ። ከዛ ራሱ ያባረራትን ሚስት ራሱ ይዟት መጣ። እናቱስ? እናቱማ የኔ እናት የኔ ምስኪን፣ ክፋትማ ያውቁ። ቅን፣ ሐቀኛ፣ ከልባቸው እናት ናቸው። ምን አለፋሽ፣ እንደ ብዙዎቹ የኢትዮጵያ እናቶች እናት ናቸው። ምን ዋጋ አለው? እቺ ምድር ለጥሩ ሰዎች አቶ፣ በሉ ብሉ ማቢ ምንማ እንቼ አልታ እማ፣ ደም ግፊትሽ ተነሳብሽ እንደ መሰለኝ። ወይም መድኃኒትሽን ይዛሽው

ምድራዊ ቤቷን ትታ ወደ ሰማዊት ሄዳለች። ደስ ሲል ከንብረቱ ይልቅ እሷን አለማየት ነው። ደስ ብ ጌታ ሆይ የባሌ እናት ከገደል ክልል ላይ ክብር መግለጫ የሚሆን ደስ ያለ ነገር አስገባለሁ። መሳል አይጠበቅብሽም። በትሳይም በቦታ ይቀር። ምን ሆነሽብኝ ነው ነው? ሴትዮዋ የድመት ነፍስ ነው ያላት። ሁሌ ትተርፋለች። የሌለባት በሽታ እኮ የለም። ስኳር፣ ደም ግፊት፣ ጫው የሌለባት በሽታ የለም። ግን አትሞትም። ያልኩሽን ካደረግሽ አሁን ያለን በተዳራድ አዎ፣ ታሳሰን አታዩ። ፈጣሪ ከረዳ ጥር ላይ አርበዋን እንበላለን። እናንተማ የዛ ራሱ አንስታን እናንተ እዚህ ትሳሳቃላችሁ። ምን አገባሽ? ከዋን ጋር ለምታወሪ ምታውቆሻል? ምላስሽን ነው የምቆርጠልሽ። አትቆጪ፣ ልንገርሽ እስከ ዛሬ ክፋትሽን ችዬ እኖሬያለው። መባረር ፍራቻ ዝም ብዬሻለሁ። ከዛሬ ጀምሮ ግን ክፉ በቃ። እርሶ ደግሞ ምን አይነት እናት ኖት? ልጆትን እንደ መምከር ክፋት ያስተምሯታል። የሰው እናት ንብረት ያወርሳል፣ እርሶ ግን ክፋቶትን ያወርሳሉ። ሁለተኛ ቤት እንዳላይሽ፣ ሁለተኛ ላይሽም ያንችን ፊት ከማይ ብራብ ይሻለኛል። ሴጣን ቁራጭ ደግሞ አንድ ነገር ትናገሪና ይህን የቀጠልሽውን የዝንጀሮ ጸጉርሽን እንነጭልሻለሁ አመዳም በርባል ምን ሆነሽ ነው ማዬ ምን ሆናብኝ ነው እማዬ? ምን ሆነሽ ነው? ምን የበሉት ወይም የጠጡት ነገር ነበር እንዴ? የወዲት የሚጠጣ ነገር ሰጣት ነበር እ የተረገመች በእርግጠኝነት የእሷ ስራ ነው እማዬ። የሚጠጡት ነገር ላይ የሆነ ነገር ጨምረን የሰጣችው እርግጠኛ ነኝ። መታወሪውን ታውቂያለሽ? ድምጽ ሽንቀልሽ ይውደጅ እንዳያታደርግ ታደርገዋለች። እሷ ምንም ነገር ታደርጋለች። እዚህ ምድር ላይ ያለውን ክፋት በሙሉ አይኗን ሳታሽ ታደርጋለች። አለም መታወሪው ስለማን ሆነ ታውቂያለሽ? ስለ ሚስቴ ነው። ሚስቴ ማለት ደግሞ እኔ ናት። በፍጹም እንዴት እንድትናገሪያት አልፈልግም። በፍጹም ይቅርታ ወንድዬ፣ ነገር ግን እማዬ እራሳቸውን ስቶ አያውቁም። ዛሬ ግን በድንገት ወደቁ እና ይሄ አያስጠረጥርም? እያልሽኝ ያለው ነገር ሚስትህ ለእናት መርስ ሰታታለች ነው? በትክክል ጭዋተኛ እንዳለ። ወይኔማ እናቴ ተነሱልኝ! እንዴ ሚጨንቆኝ ነበረ እናቴ። ወይ በቃች። ተመስገን ጌታ፣ ምስጋና ይግባ። ይገርምሻል አንቺ እንደወደቅሽ እንደው መኝታ ቤት ገብቼ እንደው ፈጣሪ ምን ነው እያልኩኝ አምርሬ አልቅሼ ነበር። እውነት ነው አይቻለሁ። ከማልቀስ የተነሳ አይኑ አልጠፋ ነበር። ቤተሰብ እኮ ነን፣ እንደ የአንዳችን ህመም ለአንዳችን ህመም ነው። አፍንጫ ሲመታ ደግሞ አይን ያለቅሳል ይባላል። ሁለተኛው ሁለተኛ አይንሽ እንዳለ እሺ፣ አታየኝም። ብቻ አንድ ነገር አደርግልኝ እሽ። ምድና የሆነ ነገርእማ አለ። እማየ በጤናቸው አይደለም ራሳቸውን የሳቱት። ሚስህ መርዛችኋለች እያልሽ ነው አደለም? የማታደርገው ሊመስልህ ይችላል፣ ግን መነኝ ታደርገዋለች። ሰብኛለሽ ስናቀርብሽ ቦታሽን የረሳሽው መሰሪ ሰራተኝነትሽን እ አስታ በቀን አንድ ሻይ ማንኪያ ነው የምትሰጣት። ከዛ ትሞታለች። ቀላል ትሞታለች ወይ ደስ